ጤና ይስጥልን፣ ውዴ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ። ይህ የዕለተ ሰኞ ንቁ ዜናችን ነው። ከዜኖች ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። በሮቤ ወረዳ በገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህናት በአሰቃቂ ሁኔታ ተገደሉ። ተጨማሪ ያለን በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደቢሳ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋ ረታ ሰኔ 21 ቀን 2017 ዓ ም ከምሽቱ አንድ ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገለጸ። ለማህበረ ቅዱሳን ሚዲያ በደረሰው መረጃ መሰረት ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን፣ አካባቢው ካህኑ የተወለዱበትና ከዲቁና ጀምሮ በአሁኑም ወቅት በቤተ ክርስቲያን በቅስና ማዕረግ እያገለገሉ ነበር ሲሉም ገልጸዋል። የካኑ የቀብል ስነ ስርዓት በትናንትና 2 ሰኔ 22 ቀን 2017 ዓ.ም ምረት ከቀኑ አምስት ሰዓት በአሮብ የደብረ ጽዮን ቅዱስ ማርያም ቤተክርስቲያን መፈጸሙን የደረሰ መረጃ ያመላክታል። በአሁኑ ሰዓት በወረዶ የተዋዋሰ የሚገኘውን አፈናና ግድያ በመፍራትና በመስጋት በአካባቢው የሚኖሩ ምመናን ከተመለቀው እየተሰደዱ መሆኑንም ታውቋል። ቀሲስተስ ፈረታ የሰባ ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህፃናት በመሆናቸው ለመጠላ የሆናቸው ዘንድ ወረደው አስተዳደር 200 ካሬ መትር መስጠቱን ገልጿል። የአዲስ አበባ ከተማ አስተዳደር ያስከነበው ባለ 7 ወረዳ ለግብ ለቅድስት ቤተክርስቲያን አስረከበ። እንደሚከተለው ይቀርባል። አቡነ ማቲያስ የቅድስት ስላሴ ዩኒቨርሲቲ በተለያየ መርሃ ግብር ሲያስተምራቸው የቆዩ 447 ተማሪዎች በዩኒቨርሲቲው አዳራሽ አስመረቀ። መምህር ኢሳያስ ዝርዝር አላቸው።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 የቦርድ ሰብሳቢ ብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ በመንበረ ፓትሪያሪክ የቅርሳቅርስ ጥበቃና ቤተ መጽሐፍት ወመዘክር ሙዚየም መምሪያ የበላይ ኃላፊና የማህበራት ማደራጃ መምሪያ ሊቀ ጳጳስ ብፁ አቡነ ፊልጶስ የዩኒቨርሲቲው ፕሬዚዳንት የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀጳጳስ እንዲሁም በርካታ ብፁዋን አቦ ሊቃነ ጳጳሳት ጥሪ የተደረገላቸው የመንግስት ባለስልጣናት፣ ልዩ ልዩ እንግዶች፣ መምህራን የዩኒቨርሲቲው ልዩ ልዩ ሰራተኞችና የተመራቂ ቤተሰቦች በተገኙበት መርሃ ግብሩ ተከናውኗል። በዕለቱ የተመረቁት ደቀ መዛሙርት በመጀመሪያ ዲግሪና በሁለተኛ ዲግሪ በቀንና በማታ መርሃ ግብር ትምህርታቸውን ሲከታተሉ የቆዩ መሆናቸው ተገልጿል። የዩኒቨርሲቲው ፕሬዚዳንት ብፁዕ አቡነ ፊልጶስ በመክፈቻ ንግግራቸው ላይ የመንፈስ ቅዱስ ማደሪያዎች ሆናችሁ መልካሙን የእምነት ገር ለመጋደል ለመንፈሳዊ ዓለም ብርቱ ሰልፍ እየተዘጋጃችሁ የሰልፉንና የትግሉን ስልት ቅድስት ቤተ ክርስቲያን አስተምራ ስትልካችሁ መ መልካም እረኛና ትጉህ ሰራተኞች በመሆን ዋናውን ተልእኳችሁን ወንጌልን ከማስተማር ጎን ለጎን ሰላም ላጡ ሰላምን፣ ለሀዘንተኞች መጽናናትን፣ ለደከሙት የተስፋውን ብርሃን እንድታሳዩ ቤተክርስቲያናችን አደራዋን ሰጥታችኋለች በማለት አባታዊ መልእክታቸውን አስተላልፈዋል። በመርሃ ግብሩ ላይ ያሬዳዊ ዝማሬ ቅኔ የቀረበ ሲሆን፣ በመቀጠልም በከፍተኛ ማዕረግ ለተመረቁት ደቀ መዛሙርት የሽልማት ስነስርዓት የተከናወነ ሲሆን፣ በመርሃ ግብሩ በከፍተኛ ማዕረግ ለተመረቁት ደቀ መዛሙርት የሜዳሊያ ሽልማት ተበርክቶላቸዋል። በመጨረሻም ቅዱስ ፓትርያርኩ ለተመራቂ ደቀ መዛሙርት የተመራችሁትን እውነተኛው ወንጌል ለምዕመናን አስተምሩ፣ ምዕመናን እውነተኛውን ፍኖት እንዲራመዱ በምግባር በሃይማኖት እንዲጸኑ በእርትታችሁ አስተምሩ በማለት አባታዊ መልእክታቸውን አስተላልፈዋል። እንዲሁም ተመራቂ ተማሪዎች ቃለ መሀላ ፈጽመው በቅዱስነታቸው ቡራኬ የምርቃት መርሃግብሩ ተጠናቋል። የአዲ ደብረ ብስራት ቅዱስ ገብርኤል ገዳም አምሳ አራት አማንያን የክርስትና ጥምቀት ተቀበሉ። ተጨማሪ አለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በጋሞና አካባቢ ዞኖች አገረ ስብከት ስር በሚገኘው የደራ ማሎ ወረዳ ቤተ ክህነት በአሊ ደብረ ብስራት ቅዱስ ገብርኤል ገዳም ሰኔ 22 ቀን 2017 ዓ ም የክርስትና ጥምቀትን ፈጽሟል። በወረዳው ቤተ ክህነት በገዳሙ በዋጫ ማዕከል ማህበረ ቅዱሳን አስተባባሪነት 29 ወንዶችና 25 ሴቶች በድምሩ 54 ኢአማንያን የስላሴ ልጅነት በማግኘት የክርስትና ጥምቀትም ተቀብለዋል። የወለጋ ሊቃውንትና ምዕመናን በጉጉት የሚጠብቁት ሐዋርያው ጉዞ በአራቱም ወለጋ በትናንትናው አመሻሽ ላይ ወደ ወለጋ አቅንቷል። መምህር ኢሳያስ ዝርዝር አላቸው። በብፁዕ አቡነ ሩፋኤል የቄለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆሮጎድሩ ወለጋ፣ የቤንሻንጉል ጉሙዝ አሶሳ፣ የጋምቤላ ክልልና የደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሰላምና የልማት አምባሳደር፣ የሃይማኖት ተቋማት ጉባኤ ሰብሳቢ የሚመራው ልዑክ ብፁዕነታቸው የግንቦቱን ርክበ ካህናት ተሳታፊ መሆናቸውን ተከትሎ በአዲስ አበባ የሰነበተ መሆኑ የሚታወስ ነው። ዘወትር በገጠር ያሉ አብያተ ክርስቲያናት ሊቃውንት አባቶችና ምእመናን ሁኔታ እረፍት የሚነሳው ልኡኩ በአዲስ አበባ ከሚገኙ አድባራትና ገዳማት የተለያዩ ንዋይ ቅዱሳትን ሲያሰባስብ ቆይቶ ትላንት ከቀኑ 10 ሰዓት ላይ ለ53 አብያተ ክርስቲያናት የሚሆን መቀደሻ ልብሰ ተክኖ፣ የሰንበት ተማሪዎች አልባሳት፣ ጽዋፍ ዕጣንና ዘቢብ በጭነት መኪና ጭኖ ወደ ወለጋ አቅንቷል። ከዚሁ ጋር በተያያዘ ለቄለም ወለጋ ሀገረ ስብከት የልማት ስራ የሚውል ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት 2.5 ሚሊዮን ከአዲስ አበባ ሀገረ ስብከት ጽሕፈት ቤት 2.5 ሚሊዮን እንዲሁም ብፁዕነታቸው በአዲስ አበባ ከሚኖሩ የነፍስ ልጆቻቸው ያስተባበሩትን ብር 1 ሚሊዮን በድምሩ 6 ሚሊዮን በመያዝ ጉዞውን ጀምሯል። ልዑኩ እስከ ጥቅምት 7 ቀን 2018 ዓ ም ድረስ የሚቆይ ሲሆን በቆይታው በሰባቱም ሀገረ ስብከት የሚገኙ የገጠር አብያተ ክርስቲያናትን ተደራሽ እንደሚያደርግ የሀገረ ስብከቱ ሕዝብ ግንኙነት ክፍል ያስታወቀ ሲሆን አሁን በዚህ ሰዓት ልዑኩ በወለጋ በሚገኙ የገጠር አብያተ ክርስቲያናት እንደሚገኝም አያይዞ ገልጿል። የቤተ ክርስቲያን ስርዓትና መዋቅር ባልጠበቀ መልኩ የተሸጠው ንብረትነቱ የኢሳራ ባል የደብረ ምረት ቅዱስ ሚካኤል ቤተ ክርስቲያን የሆነው ተሽከርካሪ በሀገረ ስብከቱ ብርቱ ክትትል በቁጥጥር ስር ዋለ። ተጨማሪ ያለን ንብረትነቱ በኢሳራ ወረዳ ቤተ ክህነት የሚገኘው የኢሳራ ባሌ ደብረ ምረት ቅዱስ ሚካኤል ቤተ ክርስቲያን የሆነው ተሽከርካሪ ከዚህ በፊት በተሽከርካሪው አስተዳደር ስርዓት ላይ የአጥዮ ህገ ቤተ ክርስቲያን በተከተለ መልኩ ንብረቱን እንዲያስተዳድር ሀገረ ስብከቱ በተደጋጋሚ ማስተካከያ እንዲያደርግ ቢያሳስብም ጉዳዩን ወደ ጎን በመተው የቤተ ክርስቲያን መዋቅርና ስርዓት በጣሰ መልኩ ለበርካታ አመታት በግለሰቦች የግል ሀሳብ ሲመራም ቆይቷል። ይህ በእንዲህ እንዳለ ንብረቱን ያለ መዋቅር ፍቃድ ከሀገረ ስብከቱ የተላለፈ ያለፈውን የንብረት እገዳ በመተላለፍና በመጣስ ለመሸጥና ለመለወጥም ረጅም ርቀትም ተጉዘዋል። የሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ክንፈ ገብርኤል ከዞኑ የህግ አካላት ጋር በመሆን እጅግ በጣም አድካሚና ህላስ አስጨራሽ ዋጋ በመክፈል በህግ አካላት ብርቱ ክትትል ተሽከርካሪውን ከክልል ወደ ክልል ተዘዋውሮ ከተደበቀበት ቦታ ሰኔ 22 ቀን 2017 ዓ.ም በቁጥጥር ስር ውሏል። ክቡር ስራ አስኪያጁ በዚህ የህግ ማስከበር ላይ ለተሳተፉና ለተባበሩ ለዳውሮ ዞን ከፍተኛ ፍርድ ቤት ለዳውሮ ዞን የፖሊስ መምሪያ ኃላፊና የምርመራ የትራፊክ ዲቪዥን አባላት ከፍ ያለ ልባዊ ምስጋናቸውም አቅርበዋል። ስራ አስኪያጁ አክለውም የቤተ ክርስቲያን አሰራር ጥሰት የፈጸሙትን ግለሰቦችና በዚህ ጉዳይ ውስጥ የተሳተፉ አካላትንም በዚሁ መሰረት በህገ አግባብ በቀጣይ ተጠያቂ የምናደርጋቸው መሆኑን እንገልጻለን ሲሉም አሳስበዋል። ሰኔ 23 ቀን 2017 ዓመተ ምህረት ከንቁ ሚዲያ ደረስላችሁ ዜናዎች እኒህን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ ምርሃግሮች ጋር አብራችሁ ቆዩ እያልን እኛ ከውዱ ተሰናበት ናችሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ።